ኢትዮጵያ በተፈጥሮና ሰው ሰራሽ የቱሪስት መስህቦቿ በዓለም ላይ ሰዎች ሊጎበኟቸው ከሚፈልጓቸው ሀገራት መካከል ስሟ ይጠራል። በዓለም አቀፉ የትምህርት የሳይንስና የባህል ተቋም ዩኔስኮም 15 ቅርሶቿ የዓለም ቅርስ ተብለው ተመዝግበውላታል። ከነዚህ መካከል ደግሞ 11ዱ የቱሪስት መዳረሻ የሆኑ ቦታዎች ናቸው። በሀገሪቱ የተለያዩ አካባቢዎች ያሉ እጅግ አስደናቂ ተፈጥሮን የተጎናጸፉ ቦታዎችም የዓለም ምርጥ የቱሪዝም መንደር ዝርዝር ውስጥ ተካተውላታል። እስኪ ለዛሬ የዓለም ቅርስ ከተባሉት የሚሆን ከሌሎቹ የኢትዮጵያ ተፈጥሮአዊ የቱሪስት መዳረሻዎች መካከል ጥቂቶቹን እናስተዋውቃችሁ። አስቀድመን ወደ ሰሜን እናቅና። በዓለም አቀፉ የትምህርት፣ የባህልና የሳይንስ ተቋም ዩኔስኮ የዓለም ቅርስ ተብሎ የተመዘገበውን እጅግ ያማረ የተፈጥሮ ጸጋ የተላበሰውን የሰሜን ተራሮች ብሔራዊ ፓርክን እናገኛለን። ይህ በሰሜን ጎንደር የሚገኝ የተራሮች ሰንሰለት ከባህር ጠለል በላይ ከ1900 እስከ 3926 ሜትር ከፍታ ላይ ይገኛል። በኢትዮጵያ ትልቁ ተራራ ራስ ዳሽንም ከብሔራዊ ፓርኩ በቅርብ ርቀት ላይ ይገኛል። ሰሜን ተራሮችን ድንቅ የሚያደርገው አፈጣጠራቸው በእጅጉ የተለያዩ ሸለቆዎችንና ተራሮችን እንዲሁም የተሰባጠረ ብዝሃ ሕይወትን በውስጡ የያዘ በመሆኑ ነው። ከ130 በላይ የአዋፍት ዝርያዎች፣ ከ20 በላይ አጥቢ እንስሳት የሚገኙበት ይህ ፓርክ አምስት በኢትዮጵያ ብቻ የሚገኙ ብርቅዬ እንስሳትን በውስጡ ይዟል። ዋልያ፣ ጭላዳ ዝንጀሮና ቀይ ቀበሮ የዚህ ፓርክ ልዩ መታወቂያዎች ናቸው። ከኢትዮጵያ ከፍተኛ ቦታዎች እጅግ ዝቅ ወዳለው ምድሯ ደግሞ እንዝለቅ። እዚህ የዓለም ሞቃቱን ስፍራ እናገኛለን። የደንከል በረሃ ይባላል። ይህ ቦታ ኢትዮጵያ ሁሉንም አይነት የአየር ንብረት የታደለች ስለመሆኗ ምስክር ነው። በታላቁ ስምጥ ሸለቆ ውስጥ በኤርትራ አዋሳኝ የሚገኝ በዓለም ላይ ካሉ ዝቅተኛ ቦታዎች መካከል ደግሞ አንዱ የሆነ ቦታ ነው። ከባህር ጠለል በታች 155 ሜትር ዝቅ ያለ ሲሆን የሙቀት መጠኑም በአማካኝ ከ48 እስከ 50 ዲግሪ ሴንቲግሬድ እንደሚደርስ ይነገርለታል። አካባቢው የጥንታዊ የሰው ልጆች ቅሪተ አካል መገኛ ከመሆኑ ባሻገር 30 የሚጠጉ የተለያዩ እሳተ ገሞራዎችንም በውስጡ የያዘ ነው። ኤርታሌ ደግሞ በዚህ ስፍራ የሚገኘው ትልቁና ታዋቂው እሳተ ገሞራ ነው። በተጨማሪም ከሚሊዮን ዓመታት በፊት ተከስተዋል በሚባሉ እሳተ ገሞራዎች ምክንያት እጅግ የተለየ ተፈጥሮን የተላበሰ አካባቢ ነው የደንከል በረሃ። እስኪ ደግሞ ተፈጥሮ እጅግ ያማሩ ገጸ በረከቶችን ወደ ቸራት ባሌ ዞን እናምራል። በአፍሪካ ካሉ ትላልቅ ዋሻዎች መካከል አንዱ የሆነውና 15 ነጥብ 1 ኪሎ ሜትር እርዝመት ያለው የሶፍ ኡመር ዋሻ መገኛው እዚህ ባሌ ምድር ላይ ነው። በእስልምና እምነት ተከታዮች ዘንድ መንፈሳዊ ትርጉም የሚሰጠው ይህ ስፍራ ዋሻውን ለረጅም ዓመታት ሲገለገሉበት በኖሩ ሶፍ ኡመር በተባሉት የሃይማኖት ሰው ስም ስያሜውን ማግኘቱ ይነገርለታል። የስፍራው ውበት እጅግ አስደማሚ በመሆኑ ተፈጥሮአዊነቱን ለማመን የሚቸገሩ ብዙ ናቸው። በባለሙያ እጆች ተጠርበው የተስተካከሉ የሚመስሉ ጣሪያና ግድግዳ ያለው በውስጡ ያሉት ድንጋዮችም ለመቀመጫነት ተስተካክለው የተሰሩ የሚመስሉ ናቸው። ከኢትዮጵያ መዲና አዲስ አበባ 450 ኪሎ ሜትሮችን አቆራርጠን ወደምናገኘው አንድ ድንቅ ስፍራ ደግሞ ልውሰዳችሁ። መገኛው መካከለኛው ኦሞ ሸለቆ ነው። ኢትዮጵያ ካሏት እጅግ ውብ ብሔራዊ ፓርኮች መካከል አንዱ ነው። ጥቅጥቅ ያሉ ደኖች፣ ረጃጅም የሳር ምድር ሐይቆች፣ ወንዞች፣ ፍል ውሃዎች እንዲሁም ፏፏቴዎችን በውስጡ የያዘው ጨበራ ጩርጩራ ብሔራዊ ፓርክ 57 አጥቢ እንስሳት፣ ከ137 በላይ የአእዋፍት ዝርያዎች መገኛቸው እዚህ ነው። ግዙፎቹ የአፍሪካ ዝሆኖችም የዚህ ፓርክ ልዩ መታወቂያዎች ናቸው። ከ106 በላይ የተለያዩ አይነት እጽዋቶችም በዚህ ፓርክ ውስጥ ይገኛሉ። ወደ 50 የሚጠጉ ትናንሽና ትላልቅ ወንዞች እንዲሁም የተለያዩ ሐይቆችም የፓርኩን ውበት ያላበሱ የተፈጥሮ ገጸ በረከቶች ናቸው። የተመለከትናቸው ጥቂት ተፈጥሯዊ የቱሪዝም ሀብቶቻችን ኢትዮጵያ በዘርፉ እምቅ አቅም እንዳላት የሚያረጋግጡ ናቸው። ሀገሪቱ በአራቱ አቅጣጫ ለቁጥር የሚያዳግቱ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪዝም ሀብቶችን ታድላለች።